ይህንንም አስቀድሞ ነግሮናል። መጽሐፍ ታወርዷል፣ ነቢያትን ልኳል። እነሆ በአኼራ ማመን ውስጥ ከሚካተቱ ነጥቦች መሃል አንዱ ቀብር ውስጥ ሊኖሩ በሚችሉ ጸጋ ወይም ደግሞ መከራና ስቃዮች ማመን። ባለፈው ሳምንት ቁጥባችን ሞትና ከሞት በኋላ ያለውን የቀብር ህይወት ተገልባለ መልኩ አይተናል። ሞትን ስንዘነጋ፣ ቀብርን ስንዘነጋ ቅልቦች ይደርጋሉ። ኸይር ሥራ ይከብደናል። ያ ዱንያ ብልጭ ልጭ ያታለናል። ነቢያችን ዓለይሂ ሰላቱ ወሰላም ምንም አይነት ዱንያ ላይ ሚያስፈራ ሚያስደነግጥን ነገር አይቼ አላቅም ቀብር ከእሱ የበለጠ የሚያስፈራና የሚያስደነግጥ ቢሆን እንጂ ብለዋል። ምድር ላይ ዱንያ ላይ ሊያስፈሩ ሊያስደነግጡ ሊያስጨንቁ ከሚችሉ ነገሮች ሁሉ የበለጠ አስፈሪና አስጨናቂ ነገር ቢኖር የቀብር ጉዳይ ነው። ከአርባ በላይ የሆኑ የነቢ ዐለይሂ ሰላቱ ወሰላም ሰሓቦችም የቀብርን ጸጋና ስቃይ በተመለከተ ሀዲቶችን አስተላልፈዋል። አላህ ተባረከ ወተዓላ ሞተን እንደምንቀሰቀስ በሰራ ነው ሥራ መልካም ከሆነ ጀነትን እንደምናገኝ መጥፎ ከሆነም ቅጣት እንደሚጠብቀን ነግረናል። አላህ ማንንም አይበደልም፣ ቀብርም ላይ ይሁን ከቀብር በኋላ፣ የጀሃነም እሳት ላይ ሰዎች የሚቀጡት በሠሩት ሥራ ነው። ጀነት የሚገቡትም በሠሩት መልካም ሥራ ነው። የሰው ልጆች ከአላህ ጋር ምንም አይነት ዝምድና የላቸው፣ መልካም ሥራ እንጂ ኸይርን የሠራ አላህን የፈራ በሙሉ የአላህ ወዳጅ ነው። አላህ ለእሱ ቅርቡ ነው። ሸሪዓን የጣሰ ሥራው ወንጀል የሆነ ሰው ደግሞ የአላህ ጠላት ነው። የቀብር ቅጣት ሰበቦችና ምክንያቶች አሉት። የተኛው ዐቅል ያለው ሰው የአኼራ ጉዳይ የሚያሳስበው ሰው የቀብር ቅጣት ምክንያት ሊሆኑ የሚችሉ ነገሮች ምንና ምናቸው ብሎ አውቆ ሊርቃቸው ከቀብር ስቃይ ቅጣት እንድንድን የሚያደርጉ ነገሮች ደግሞ ምንና ምናቸው ብሎም አውቆ ሊተገበራቸው ሊተገብራቸው ሊያሟላቸው ይገባል በጥቅሉ የሰው ልጅ ሞቶ መቀበሩ የማይቀር በዚህ የቀብር ሳጥንና በእኛ መካከል ያለው ልዩነት ሞት ብቻ ነው ሞት ደግሞ መች እንደሆነ ማንም አያውቅ ሲሞት የሚቀበርበትን መቃብሩን በመልካም ስራ ሊያደምቅ ይገባዋል። አቅል ያለው ሰው መቼ እንደሚመጣ ለማያውቀው ሞት ደግሞ ሁሌም ዝግጁ ሊሆን ይገባዋል። ሞት ሲመጣ ያበላሸሁትን ላስተካከል፣ የበደልኩትን ይቅርታ ልጠይቅ፣ የጀመርኩትን ልጨርስ ማለት አንችልም። በድንገት ነው የሚመጣው። ከመጣ በኋላ መቆየት መመለስ አያቅም። በጥቅሉ የቀብር ቅጣት መነሻው ወንጀል ከወንጀል ንጹ የሆነ አልያ ደግሞ ከሠራቸው ወንጀሎች ጸድቶና ተወብቶ ተስተካክሎ የሄደ አላህ የማረው ከቀብር ቅጣት አላህ ይጠብቀዋል። አንዳንድ ለማንም የማይቀሩ ሁኔታዎች ቢኖሩ የቀብር ቅጣት እንዲገጥመን የሚያደርገው በጥቅሉ ወንጀል ነው። ከወንጀሎች ውስጥ ደግሞ ለየት ባለ መልኩ ለቀብር ቅጣት የሚዳርጉ ጥፋቶች እንዳሉ ነቢያችን ዓለይሂ ሶላቱ ወሰላም ተናግረዋል። ከዚህም መሃል አንዱ አደሙ ተነዙሂ ወተሰቱሪ ምን ኢማም አልቡኻሪ እና ኢማም ሙስሊም ሌሎችም ከአብዱላህ ብን ዐባስ ረዲየላሁ አንሁማ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አንድ መንገድ ላይ እያለፉ ሳለ ሁለት መቃብሮች ውስጥ ያሉ ሰዎች ሲጮኹ ሰሙ። ነቢዩ ዓለይሂ ሰላቱ ወሰላም አላህ አሰማቸው። በመሠረቱ የሰው ልጆች የተቀበሩ ሰዎች የሚደርስባቸውን ሥቃይ አይሰሙም። አላህን ተባረከ ወተዓላ ለምኘው እንድትሰሙ እንዲያደርጋችሁ ፈልጌ ነበረ፣ ነገር ግን እርሰ በርሳችሁ አትቀባበሩም ብዬ ተውኩት ብለዋል። በመሰረቱ የሰው ልጆች የሞቱ ሰዎች ቀብር ውስጥ የሚደርስባቸውን ስቃይ አይሰሙም። ለነቢይ ግን አላህ አሰማቸው። ከዚ በኋላ ነቢ ዓለይሂ ሰላቱ ወሰላም እነዚህ ሁለት መቃብሮች ውስጥ ያሉ ሰዎች ቀብራቸው ውስጥ እየተቀጡ ነው። እየተቀጡበት ያለው ጉዳይ ከባድ ጉዳይ አይደለም፣ መተዉም የሚያስቸግር አይደለም። ወይም ደግሞ በሐዲቱ በሌላኛው ተፍሲር ለእነሱ ቀላል ወንጀል መስሏቸው ነበር ወንጀሉ ከባድ ነው ለተወው ቢሉ መተውም ይከብድ አይደለም። አላህ ዘንድ ወንጀሉ ከባድ ነው። ለነሱ ግን እንደ ቀላል ተቆጥሮ ነበር የሚሰሩት። አንደኛው ሽንቱን ሲሸና አይሰተርም ነበር። ሜዳ ላይ ሰው እያየው ነበር ይሸናዋል። በሌላ ዘገባ ሽንቱን ሲሸና ሙሉ በሙሉ ራሱን አያጠራም ነበር። ሽንቱ እስኪቆምለት ድረስ አይጠብቅም ነበር። ይዘን በዚህ ሐዲስ መሰረት ከቀብር ቅጣት ምክንያቶች መሃል አንዱ ከሽንት ራስን አለማጥራት ነው፣ ከነጃሳ አለመጠንቀቅን ነው። በሐዲሱ በሌላኛው ዘገባ አነባበብ ሽንት በሚሸኑበት ጊዜ ራስን አለመሰተር፣ መንገደኛ እያየ አውራ እየታየ መንገድ ላይ ሜዳ ላይ መሽናት ለቀብር ቅጣት ይዳርጋል። በዚሁ ሐዲስ ሌላ ለቀብር ቅጣት መነሻ የሚሆን ምክንያት የሚሆን ወንጀልም ጠቅሰዋል። ታነ የምሺ ቢነሚመ ሰውን ለማጣላት ወሬ ያመላልስ ነበራ። በአንድ ሐዲስ ነቢያችን ሶላቱ ወሰላም ሁለት ለቀብር ቅጣት የሚዳርጉ ወንጀሎችን ነግረውናል። ለማስተማር ነቢዩ ዓለይሂ ሶላቱ ወሰላም ለሰሓቦቻቸው ይህን ተናግረዋል። እነዚህ ሰዎች ያጠፉት ጥፋት ቀብር ውስጥ እንዲሰቃዩ ስላደረጋቸው እናንተንም ተመሳሳይ ችግር እንዳይገጥማችሁ ሜዳ ላይ መሽናትን፣ ከሽንት አለመጥራራትን ተጠንቀቁ እንደዚሁ ደግሞ ሰውን ለማጣላት በማለት ወሬ ማዋሰደን ራቁ፣ ማለት ፈልገው ነው። አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲታቸው ሰውን ለማጣላት ወሬ ማዋሰድን ጠቅሰዋል። ሌሎች ዕለሞች ከዚህ ሐዲስ ጋር እያይዘው ውሸትን የሰው ልጆች ላይ ማዋሸትን፣ ከዚያ በፊት ደግሞ አላህና መልእክተኛው ላይ ዲን ላይ ማዋሸትን የቀብር ቅጣት ሥቃይ መነሻና ሰበብ እንደሚሆን ገልጸዋል እንደዚሁ ደግሞ በውሸት መመስከር በውሸት መማል ጉቦ መብላት ሌሎች ጉቦ እንዲበሉ ሰበብ መሆን ሙስሊሞችን ያለ ሐቅና ያለ አግባብ አዳ ማድረግ የሰው ልጆች ላይ መኩራት የሰዎችን ገንዘብ በቀጥታ የሚሆን በማጭበርበር በጉልበት መቀማት መስረቅ የየቲምን ገንዘብ መብላት ኸምርና አስካሪ መጠጦችን አደንዛዥ ነገሮችን መጠቀም ዝሙት ላይ መውደቅ የቀብር ቅጣት የቀብር ስቃይ ሰበቦች እንደሆኑ ጠቅሰዋል። አሐከታ እነዚህንና ሌሎችንም ወንጀሎችን ሰርቶ ሲያበቃ ማፈር፣ መተናነስ፣ መጸጸት ሲገባው በሰሩት ወንጀል መደሰትና መኩራራት የሰሩትን ወንጀል ለሰዎች መናገር ሌላኛው የቀብር ቅጣት ምክንያት ነው። ወከዳሊክ ሶላትን ሙሉ በሙሉ መተው አልያ ደግሞ ያላንዳች ምክንያት ሶላትን ከወቅቱ ማዘግየት ዘካ ወጅቦበት ግዴታ ሆኖበትና ዘካ ማውጣት የሚወጅብበት ንብረት እያለው ዘካ ለማውጣት ሐጅ ወጅቦበት ሳለ ሐጅን በአግባቡ አለማድረግም የቀብር ቅጣት ምክንያትና ሰበብ ሊሆን እንደሚችል ዕለሞች ተግሳው። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ እነዚህና መሰል የሆኑ ለቀብር ቅጣት ለቀብር ሥቃይ ሰበብና ምክንያት ሊሆኑ የሚችሉ ወንጀሎችን ከጠቀሱ በኋላ እንደዚህ አይነት ወንጀሎች አብዛኛው ሰው ዘንድ የሚገኙ ከመሆናቸው አንፃር ብዙ ሰዎች ቀብር ውስጥ ይሰቃያሉ፣ ከቀብር ሥቃይ የሚድኑት ጥቂቶች ናቸው ብለዋል። አላህ ተባረከ ወተዓላ ከቀብር ስቃይ ከሚድኑት ያደርገን። እነዚህና መሰል ወንጀሎችን አብዛኞቹ ሰዎች የሚዳፈሩ ከመሆናቸው አንፃር አብዛኞቹ ሞተው የተቀበሩ ሰዎች ቀብር ላይ ስቃይና መከራ ይገጥማቸዋል። ከቀብር ስቃይና መከራ የሚድኑት ጥቂቶች ናቸው። በላ አኼራ ላይ ደረጃችን የሚለየው እዚህ ዱንያ ላይ ባለን ሁኔታ መሰረት ነው። እዚህ ዱንያ ላይ አላህን ከፈራን አኼራ ላይ መንፈራው የሚያስደነግጠን ነገር አይገጥምን። ከምድር ላይ የኖረን ዱኒያ ላይ የኖረን ግን እንደ ሻን ከሆነን ከምድር ስር ስንገባ አፈር ስንለብስ ዘመድ ጎረቤት

መጽሐፍ ያወረደው የሰው ልጆች በዱኒያም ይሁን በአኼራ በሰላም እንዲኖሩ ስለሚፈልግ ነው። ለቀብር ቅጣት፣ ለአኼራ ውርደት የሚዳርጉ ጥፋቶች እንዳሉት ሁሉ ከአኼራ ከቀብር ስቃይና ውርደት የሚጠብቁ የሚያድኑ መንገዶችም አሉ። በዋነኝነት አሁንም በጥቅሉ ከቀብር ስቃይ መከራ፣ ከአኼራ ቅጣትና ውርደት የሚያድነው አላህን ተባረክ ወታዓላ መታዘዝ ነው። ሱሉ ያለውን በመስራት ተው ያለውን በመተው ይሄን ያደረገ ባዱንያን በአኼራ በሰላም መኖር ይችላል። ነገሮች የሚበረሻሹት ዱንያችንም አኼራችንም የከሰረ የሚሆነው እነዚህ ሁለቱን ሳናከብር ስንቀር አርጉ የተባልነውን ስንተው፣ አታድርጉ የተባልነውን ስንዳፈር እዚህ በተገሉ። ከቀብር ቅጣት ከአኼራ ውርደት መዳን የፈለገ መንገዱ፣ ሰበቡ፣ ሁሉም ነገር ሸሪዓን ማክበር፣ አላህ ያዘን መታዘዝ፣ የከለከለን መከልከል። ሁለተኛ ደረጃ ከቀብር ቅጣት ከአኺራ እሳት አላህን እንዲያድነን አላህን መለመን እስቲዓዛን ማብዛት ነብያችን ዓለይሂ ሰላቱ ወሰላም በሶሂሕ ሐዲታቸው አንዳችሁ ሶላት እየሰገደ ቁጭ ብሎ አተህያቱ ካለ በኋላ አላህን ተባረክ ወተዓላ ከአራት ነገሮች ጠብቀኝ ብሎ ይጠይቀው ብላ አንዳችሁ ሶላት እየሰገደ ቁጭ ሲል አተህያቱ ከጨረሰ በኋላ ከአራት ነገሮች ጠብቀኝ ብሎ አላህን ይጠይቀው ብላ። ሁሉ ነገር በእጁ ነው። አላህ ተባረከ ወተዓላ ወደ እሱ ከሸሸን፣ ወደ እሱ ከተጠጋን፣ ካላስቆጣ ነው ከአደጋዎች ሁሉ ይጠብቀናል። እነዚህ በእያንዳንዱ ሷላት አላህን ተባረከ ወተዓላ ጠብቀን ብለን የምንጠይቃቸው አራት ነገሮች፤ አላህ ሆይ ከጀሀነም ቅጣት ጠብቀኝ። አላህ ሆይ ከቀብር ቅጣት ጠብቀኝ። አላህ ሆይ ከመሲሕ ደጃል ፈተና ጠብቀኝ። አላህ ሆይ በአዱንያም ይሆን በአኼራ ሊገጥም ከሚችል ፈተና አንተ ጠብቀኝ ብለን እንድንል ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። በተለያዩ አጋጣሚዎች በተለያዩ አዝካሮች ውስጥ ከቀብር ቅጣት ጠብቀኝ እያሉ ነቢዩ ዓለይሂ ሰላቱ ወሰላም ዱዓ አድርገዋል። ሶላት ላይ ብቻ ሳይሆን በተለያዩ አጋጣሚዎች በተለያዩ ዱዓዎቻቸው ውስጥ ከቀብር ቅጣት ከቀብር ስቃይ ጠብቀኝ የሚል ዱዓን አካተዋል ነቢያችን ዓለይሂ ሰላቱ ወሰላም የሰዎች ሁሉ ምርት ከማንም በላይ አላህን ምፈራ እኔ ነኝ። ከማንም በላይ አላህን የማውቅ እኔ ነኝ ያሉት ነቢይ ዓለይሂ ሰላቱ ወሰላም በየጊዜው በየሶላቱ ይሄን ዝክር እንድንል መክረውናል። እራሳቸውን በተለያዩ አጋጣሚዎች ይሄን ዝክር ይሄን ዱዓ ያደርጉ ነው። ከቀብር ቅጣት ጠብቀኝ እያሉ አብዝተን ሁሌ አላህን ጠብቀን ካልነው ይጠብቀናል። ላይ ይጠብቀን ጠብቀኝ በሉኝ አላለን በኋላ ከዛ ከቀብር ቅጣት ከቀብር ስቃይ ከአኺራው ውርደት ከሚጠብቁ ሰበቦች መንገዶች፣ አንዱ እውነተኛና ትክክለኛ ተውበት ማድረግ ነው። የሰው ልጅ ሆኖ እማይሳሳት የለም እማያጠፋ የለም። ነቢዩ አለ ሰላት ወሰላም ሁሉም የሰው ልጅ ጠፋል ሊሳሳታል፣ ከተሳሳሾች ሁሉ በላጭ ሰው ማለት ስህተቱን አውቆ የሚመለስ ነው ብላ በተውበት ሁሉም ነገር ይስተካከላል። ነገር ግን ተውበቱ እውነተኛ ተውበት መሆን አለበት፣ ቋሚ ተውበት መሆን አለበት፣ ከልብ የመነጨ ተውበት መሆን አለበት። ባለፈው ባጠፉት ጥፋት ተጸጽቶ

ከሚያድኑ ነገሮች አንዱ ከምናጠፋቸው ጥፋቶች ከሰራናቸው ወንጀሎች በሙሉ እውነተኛና ትክክለኛ ተውበት ማድረግ ነው። ወሀከዛ እስትግፋር ማብዛት ነው። እስትግፋር የአላህን ቁጣ ያስወግዳል የአላህን ረሕመት ያመጣል እስትግፋር አብዙ አላህ ተባረክ ወተዓላ ዝናቡ ያዘንብላችኋል አላህ ልጅ ይሰጣችኋል የዘራችሁትን ያበቅልላችኋል ምርታማ ያደርጉላችሁ ያደርግላችኋል ተብሏል እስትግፋር ከጭንቆች መገላገል መውጣት ይቻላልና። የቀብር ቅጣት ከሚጠብቁ ነገሮች አንዱ ኢስትግፋርን ማብዛት፣ ወሀከዛ የድብቅ ዒባዳዎችን ማብዛትም ከቀብር ስቃይና መከራ ይጠብቃል። በግልጽ ሁሉም ዒባዳ ያደርጋል። ነገር ግን ለብቻው ሲሆን አስቸጋሪ ወቅቶች ላይ እንቅልፉን ተቋቁሞ ሙቀትና ብርድ ሳይገድበው ከሰዎች ዓይን ርቆ በሙሉ ፍላጎቱ የድብቅን ዒባዳ የሚያበዛ ሰው አላህ ኻቲማውን ያስተካክልለታል። ኻቲማው የተስተካከለለት ሰው ደግሞ ከቀብር ቅጣት ስቃይ መዳን ይችላል። ስለዚህ የቀብር ቅጣት ስቃይና መከራ ለመዳን ከሚያግዙ ነገሮች መሃል አንዱ የምስጥር ዒባዳ ማብዛት። ደጋ ቀደምቶች አላህን የሚወድ አላህን የሚፈራ ሰው ማንም የማያውቅበት የምስጥር የድብቅ ዒባዳ ሊኖረው ይገባል ብላ፣ ከነቢዩ አለይሂ ሰላቱ ወሰላም ልጆች ወይም ልጅ ልጆች መሃል አንዱ ሞቶ ጀናዛው ሲታጠብ ጀርባው ጠቅሮ ታይቷል ምንድን ነው ተብሎ ሲጠየቅ ማታ ማታ ላይ ሰዎች ቤታቸውን ከዘጉ ከጨለሙ በኋላ አካባቢ ላይ ለነበሩ ምስኪኖች ራሱ ስንዴ ዱቄት እየተሸከመ በጨለማ ወስዶ ያደርስበት የነበረው ይሸከምበት የነበረው ነው ተብላ፣ የምስጥር ሰደቃ የአላህን ቁጣ ያጠፋልም ተብላ፣ የምስጥር ዒባዳዎችን መደበቅ የሚቻለውን ማለት ነው። ዋጅብ ግዴታ የሆኑ በይፋ እንድንሰራቸው ሸሪዓ የሚያዘን ዒባዳዎች አሉ። ከነዚያ በተጨማሪ ሰደቃ ስንሰጥ ተደብቀን መስገድ፣ ሱና ሶላቶችን ስንሰግድ ቤት ሆነን ተደብቀን መስገድ፣ ሱና ጾሞችን እንደዚሁ ለሰው ሳናሳውቅ መጾም። በተለያየ መልኩ ለጭንቅቀን ይሆነናል፣ ከመከራ ያወጣናል ብለን የምንሰራው ኸይር ስራ ሊኖረን ይገባል። ይህም ባበዛን ቁጥር ከቀብር ሥቃይ መከራ መዳን እንችላለን። ወከዛሊክ ከዚህ ተቀራራቢ የሆነው የምስጥር ወንጀልን መተውን አላህ ተባረከ ወተዓላ ያለአንዳች ምክንያት የአንድን ባሪያ ኻቲማውን አያበላሽበትም ተደብቆ የሚሠራው ስውር የሆነ ወንጀል ቢኖር እንጂ በለው። አልኢማም ኢብኑ ረጀብ ረሕመሁላህ ተዓላ ኻቲማ ተበላሸ ማለት ቀብር ይበላሻ፣ ኻቲማ ተስተካከለ ማለት ቀብር ይስተካከላል። ኻቲማ እንዲበላሽ ከሚያደርጉ ነገሮች መሃል አንዱ የድብቅ ወንጀሎች ናቸው። በባህር ስንታይ መልካም ንጹሕ ጥሩ ሰው መስለን ከሰዎች እይታ ስንርቅ ማንፈራቸው ማናከብራቸው ሰዎች ጋር ስንሆን ሸሪዓ ማይገድበን ከሆነ አላህን ማንፈራ ከሆነ ይህ ኻቲማችን ያበላሻል። አላህ ተባረከ ወተዓላ እይታውን ምንም አይገድበው፣ የትም ብንሆን ያየናል። እኛ በር ዘግተን ጫካ ውስጥ ሆነን ማያውቁን ሰዎች አካባቢ ላይ ተቀላቅለን ወንጀል ብንሰራ ከአላህ መሸሸግ አንችል። ኪራመን ካቲቢ ከተከበሩ ከኛ አብረው ከሚዞሩ ምንሰራውን ከሚያውቁና ከሚዘግቡ መላእክቶች መሰወር አንችልም። ስለዚህ ከቀብር ስቃይ መከራ ለመዳን ልንጠነቀቃቸው ከሚገቡ ነገሮች መሃል አንዱ የምስጥር የድብቅ ወንጀሎችን መራቅ ነው። እንደዚሁ ከቀብር ቅጣት ከሚጠብቁ ነገሮች መሃል አንዱ ሱረቱን ሙልክን መቅራት ነው። ተባረከ ለዚ ቢዲሂ ሙልኩ ሁ ዐላ ኩሊ ሸይን ቀዲር የሚለውን 30 አንቀጽ የያዘውን ሱራ መቅራት ከቀብር ስቃይና መከራ እንደሚጠብቅ ነቢያችን አለይሂ ሰላቱ ወሰለም ተናግረዋል። ቁርአንን መቅራቱ መሐፈሉ መተግበሩ ከዱንያም ካኼራ ስቃይና መከራ ያደናል ሁሉም የቁርአን ሱራዎች የሚጠብቁ ናቸው፣ የሚጠቅሙ ናቸው። ከዚያ ውስጥ ደግሞ አንዳንድ ሱራና አንቀጾችን ነቢዩ ዐለይሂ ሶላቱ ወሰላም ለየት ባለመልኩ እንድንቀራቸው መክረዋል። ለየት ያለ ጥቅም እንዳላቸው ተናግረዋል። ከዚህ አንዱ ሱረቱ አልሞልክ ነው። እንዲህ አይነት ትሩፋት የተነገረላቸው አንቀጾችና ምዕራፎችን መቅራት ማለት አለፍ አለፍ ያሉ ትዝ ሲል መቅራት ማለት አለ። በቋሚነቱ ሊያዘውትሮ መቅራት ማለት ማታ ማታ ላይ።